ሰላም ሰላም ውድ የሳቢት ዩትዩብ ተከታታዮች፣ እንኳን ወደ ሳቢት ዩትዩብ በሰላም መጣችሁ። ስለምትመጡ፣ ስለምታበረታቱኝ እጅግ አርጌ ከልቤ አመሰግናቸኋለሁ። ውድ የሳቢት ዩትዩብ ተከታታዮች አዲስ የመጣችሁ ሰብስክራይብ በማድረግ ይህንን ቻናል ለሌሎች እንዲዳረስ አድርጉ። እናንተን ቤተሰቦኑ ነባሮች፣ ላይክ ሼር እያረጋችሁ ይህ ፕሮግራም ለሌሎች እንዲዳረስ አድርጉ ማለት ነው። ለዛሬ ይዤላችሁ የመጣሁት በሳምኒና በስፋኒ ላይ ያለውን የአሁን ህይወታቸውን ነው ይዤላችሁ የመጣሁት ሪያክሽን ቪዲዮ። ምክንያቱም ጂጂ በሁለቱ መሀል ገብታ እንዴት የሚያሳፍር የሚያጸይፍ ነገር እያደረገች እንደሆነ ነው። ከሳምሪም ይሄንን አንጠብቅም ነበር። ሳምሪ እንደ ወጣትነቷ ትዳሯን መታደግ ነበረባት። አንድ ሁለተኛ፣ በጣም ስትዋሽ እናያለን። እንደ አባቶቻችን አበው እንደሚሉት እናቷን አይተ ልጅቷን አግባ ነው። እና እናትየዋ በህይወቷ ያደረገችውን በልጅቷ ደግመዋለች ማለት ነው። እና እዚህ ጋ ሳምሪን ፋኒን ለማሳቀቅ እየዋሹ ይገኛሉ። በጣም የሚያሳፍር ውሸት፣ የሚያሳፍር ውሸት። እውነት ትደገማለች፣ ውሸት ግን አትደገምም። እና ሳምሪም ቀድማ በማራኪ ቲዩብ የተናገረችውን ኢንተርቪው ላይ አይታችሁታል። ዛሬ ግን ስትዋሽ እናያታለን። እስቲ ወደ ቪዲዮ እንሄድ። እንግዲህ ቪዲዮ እንደተመለከታችሁት ነው። የሳምሪና የፋኒ እንዲሁም የጂጂ ቃለ መጠይቅ አይታችሁታል። ሳምሪ እዚህ ጋር ስትዋሽ ትታያለች። በመጀመሪያ በማራኪ ኢትዮ ኢንተርቪው በተደረገች ጊዜ ስለ ፋኒ ጀግና ኩክ ሲያደርግ በጣም ጎበዝ እንደሆነ፣ ኤዲት እንደሚያደርግ፣ ሰርቶ እንደሚመጣ ይሄን ይሄንን ሁሉ ኢንተርቪዋ ላይ ሰምተናል። አሁን ደግሞ በመጨረሻ ቪዲዮ ከተጣሉ በኋላ ኢንተርቪው ስትደረግ ስራ እንደማይሰራ እሷ ብቻ እንደምትሰራ ኤዲት ማድረግ ምንም እንደማይችል ይሄ ሁሉ ነው ስትናገር የሰማነው። እንዲሁም በእናቷ የስፋኒ እናት የነበረውን በቁጠባ እየሰሩ የገዙትን ቤት ፊኒሽንጉን ስለትንሽ ገንዘብ ስለጨመሩ ሙሉን እንደ ብዙ ነገር እንዳወጣች አይነት ስትናገር እንሰማታለን። ነገር ግን በቪዲዮ እንደተመለከታችሁት ነው። እንግዲህ ፍርዱን ለእናንተ ያው ስታዩት እውነታውን ትረዳላችሁ፣ ሙሉ ቪዲዮን ከተመለከታችሁት። እንግዲህ ለዛሬ ይዤላችሁ የመጣሁት ፕሮግራም ይህን ይመስል ነበር። ሰላም ቆዩ።